ያለበት ሁኔታ ጥሩ አይደለም፣ ማንም ከጎን የለም። ዛሬ የአዲስ አበባ እጅ ሳሮ ነጽ ነው ማገቡ። አትፍረድ ይፈረድብሃል ይላልና እንግዲህ ነጽ ደግሞ ዛሬ በድጋሚ ከባባድ ነገሮችን እየተናገረች ትገኛለች። ስለ አብርሽ ስለነበራቸው ግንኙነት እንግዲህ በፎቶም በቪዲዮም ማስረጃ ይዛ መጣለች። በጣም ከባድ ነገር ነው እውነት ለመናገር ማለት ነው። ምክንያቱም ያሳለፈችው ህይወት እጅግ በጣም በጣም በጣም አሁንም ያለችበት ሁኔታ በጣም ከባድ ነው፣ እና ብዙዎቻችሁ እንግዲህ እየፈረዳችሁባት ትገኛላችሁ። በጣም ከሰማኒያ ፐርሰንት በላይ ያላችሁ ሰዎች በልጅቷ ነው። ሙሉ በሙሉ መቶ ፐርሰንት አድርጋችሁ እየፈረዳችሁባት የምትገኙትና ግን የራሷ ያሳለፈችው ላይፍ አላት የራሷ ያላት እውነት አለ ብቻ ማለት ነው። እና አብርሽን ስለምትወዱት ስለምታቀርቡት፣ ወይም ደግሞ አብርሽን ስለምናውቀዋለን ብላችሁ ስለምታስቡ እንግዲህ አብርሽን እንዲነካባችሁ አትፈልጉም፣ ወይም ደግሞ ሙሉ በሙሉ እሱ ምንም አይነት ጥፋት እንደሌለበት አድርጋችሁ ነው ብዙዎቻችሁ እያነሳችሁ ሀሳብ እየሰጣችሁ የምትገኙት። አጠቃላይ ግን ዛሬ እንግዲህ ሁለት ልጆች ቪዲዮን ከዩቲዩብ ላይ እንድታጠፋ፣ ለምን ሶሻል ሚዲያ ላይ መጣ እንዳወራች፣ ለምን አብርሽን በግል ማውራት እንዳለባት እያለባት ለምን ሶሻል ሚዲያ ላይ ላይ እንደመጣች እንግዲህ እየጠየቋት ይገኛሉ። እውነታውን ማወቅ እንፈልጋለን ብለው ብዙ ነገሮችን ጠይቀዋታል። እሷም እንግዲህ ከሀስከፈ ያለውን ነገር ተናግራ በቃ ተወኝ፣ ህይወቴ ኑሮ የልኑርበትን የታመም ያለው ስራዬንም ትቻ ስራ የለኝም፣ ትምህርቴን አቋርጫለው ከቤተሰቦች ተራርቅ ያለውኝና ብቻዬን ነው እየኖርኩ ያለሁት። በጣም በዚህ ሰዓት ማንም ሰው የለኝም ብላ እንግዲህ ከባባድ መልእክቶችን አስተላልፋለች። በጣም ከባድ ሁኔታ ላይ እንደሆነችም ተናግራለች። እና አንዳንዴ እንደዚህ ሰው አልቅሶ አልቅሶ አልቅሶ ደግሞ የመጨረሻ ውሳኔ ወስኖ ነገ ወይኔ ከምንል እንደ ሴት እንደ ሰው እኔ ልረዳት እየሞከርኩ ነው። ብቻ ግን ባጭሩ ስለ አብርሽና ስለ ስልጅ ልጅ ስለነበራቸው ነገር፣ አብርሽ ስለ ዋሻቸው ውሸቶች፣ አብርሽ ስላደረጋቸው ነገሮች እያንዳንዱን ነገር እንግዲህ እያወጣውን ቅጭን ቅጩ እነግራቸዋለሁ። በነገራችን ላይ እኔ ስለ አብርሽና ስለ ሩታ እማቀው እውነት አንድ እውነት አለ ከበድ ያለ እውነት ምናልባት በቃ ውስን ሰዎች ሰዎች የምታውቁት አብዛኛውን ሰው የማያውቀው እውነት አለ። እሱን ጊዜው ሲደርስ ነው እንደነገርኋችሁ የምናገረው ና እስኪ ባጭሩ ግን እስኪ መጀመሪያ ይህንን ቪዲዮ እስከ መጨረሻው አይታችሁ ሀሳብ አስተያየት እንድትሰጡኝ በአክብሮ ተጠይቃችኋለሁ ነጽ እንግዲህ በትናንትና ቪዲዮ ብዙዎቻችሁ በሰራችሁ ቪዲዮ በጣም ስታሾፉባት፣ ስትስቁባት ምናምን ነበራችሁ ና ሩታን ከፍ ለማድረግ እችል ዝቅ ማድረግ አይጠበቅብንም ሩታን ለማወደስ እችል ዝቅ ማድረግ አይጠበቅብንም ወይም ደግሞ እሷን መስደብ ማንቋሸሽ ዝቅ ማድረግ አይጠበቅብንም። ሁለታቸውም ሰው ናቸው እና ሩታ እዚህ ውስጥ የሚያገባት ነገር የለም። በእርግጥ ማለት ነው፣ ለምን የራሷን ህይወት የምትለውን የራሷን ትዳር የራሷን ፍቅር የራሷን ሰው ይዛለች። በአጭሩ እዚህ ውስጥ የምትገባበት ነገር የለም። ግን ስለ ሩታም የሰጋውት ያሰጋኝ ነገር አለ። ለምን ይሄ እንደዚህ እንደዚህ አይነት ነገሮችን በምትሰማበት ሰዓት ብዙ ነገሮች ያጨናንቃሉ። የሚጻፉ ኮሜንቶች አሉ። ወጠው ሶሻል ሚዲያ ላይ የሚያወሩባቸው ሰዎች አሉ። አብርሽ እዚህ ጋር ያደረገው ነገር አለ እንደገና ደግሞ ነጼ ደግሞ ከአብርሽ ጋር በነበራት ግንኙነት የነበሩ ፋይሎች አሉ እሷ እነሱን እያወጣች ነው የምትገኘው። ና ሮታ እንደሚታወቀው ነፍሰ ጡር ናት። ና በዚህ ሰዓት ምን ሊሰማት ይችላል የሚለው ነገር በጣም አሳሳቢና ከባድ ነገር ነው። ብቻ ፈጣሪ እንዲሆናት፣ ፈጣሪ እንዲረዳት፣ እግዚአብሔር እንዲቀርባት በጣም ትልቁ ምኞቴ ነው። በቃ ከምንም በላይ ና ሮታ ግን እዚህ ውስጥ ስሟ መጥፋት የለበት። ምክንያቱም የሆነ ነገር ሲነሳ በአብርሽ እሷ ለምነው ነው እሷ እንደዚህ አድርጋው ነው አብርሽን አታላው ነው አጭበርብረው ነው ከዛ ደግሞ አብርሽን ደግሞ እንትን የምትሉ ሰዎች ታላችሁ በቃ አብርሽ ለገንዘብ ብሎ ነው የፈለጋት። ሩታ ለገንዘብ ብሎ አመጣት። ከዛ በኋላ የተፈጠረው ይሄ ነው። መጀመሪያ ሰብስክራይቡ በጣም ትንሽ ነበር። ሩታ ከመጣች በኋላ ሰብስክራይቡ ጨመረ፣ አደገ፣ እሷ ነች የለወጠችው፣ ያስተካከላችው እያላችሁ ነበር። ይሄ ማይካድ ሀቅ ነው። እውነቱን ለመናገር ሩታን በጣም ከአብርሽ በላይ በጣም አብዛኛውን ሰው ሲወዳት ነበር በጣም ከምነግራችሁ በላይና በዛው በሚሰድባት ሰው ልክም በጣምም ደግሞ የሚወዳት የሚያከብራት ሰው አለና በሷ ነው አብርሽን በደንብ ታዋቂ ሆኖ በደንብ በቃ ማለት ማንነቱን በኋላ ላይ እየተገለጠ ሲመጣ እየታየታ እየመጣ ለሩታ ያለው ቦታ ሲታየ ነው በጣም በብዙዎች ዘንድ እንግዲህ ተወዳጅነትን ያተረፈው ማለት ነው። እና እስኪ ባጭሩ ግን አሁን ላይ ነፂ የምትባለዋ ልጅ ከአብርሽ ጋር ግንኙነት ነበረኝ ብላ ተናግራለች። በትክክል እንዳላት እኔም ነግራችኋለሁ። በትክክል እኔ የማቀው ታሪክ ነበረ። ከዚህ በፊት ነግራችኋለሁ። ከስምንት ከዘጠኝ ወር በፊት ነው ይህንን ነገር የማቀው። ና እሷ ግን ያው የዋሸች ውሸት አላ ማቀውን የተወሰነ አስቀምጣለች፣ ተናግራለች። የማላቀውን ብዙ ውሸቶችንም ጫማምራለች። ያው መጨመር ለምን እንዳስፈለጋት ባላቅም፣ ና ለምን መጣችው? እስከዛሬ የት ነበረች? አሁን ላይ አብርሽ ምን አይነት ቃል ነው የገባላት? አንድ እውነት ስሙ። አብርሽን እኔ በጣም ነው ወዶ የማከብረው ሰው ነው። ግን ወዶ አከብራለሁ ብዬ ሴትን ልጅ መጫዋቻ ሲያደርግ ወይም ደግሞ ሴት ልጅ በሱ ምክንያት ተጎድታ አልቅሳ ማለት እቺ ልጅ እንደዚህ ያስለቀሶ ደምን ባያ ያስለቀሳት ሩታን ደስተኛ አደርጋታለሁ ቢል ላምኖ አልችልም። ይቅርታ አድርጉልኝና ማለት ነው። ምክንያቱም እዚህ ጋር ያልጨረሰው ያልቋጨው ነገር እያለ ከሆነ እሷ ጋር የሄደው በጣም አሳፋሪና በጣም አስጠሊታ፣ በጣም ነውር ስራ ነው። ግን ደግሞ በሱ የማልፈርድበት ደግሞ የራሴ ብዙ ምክንያቶች አሉ። አሁን ላይ ሙሉ በሙሉ በአብርሽ ሊፈርድ አልችልም። እውነታውን ከሱ አልሰማውም እውነታውን ከሱ አልተናገረም፣ ምንም የተነፈሰው የተናገረው ነገር የለም። አብርሽ ደግሞ ሶሻል ሚዲያ ላይ ወጥቶ የሚያወራው የራሱ ምክንያትና የራሱ ትክክለኛ ይሄ ነገር እንዲህ ነው ብሎ መናገር ካልፈለገ በስተቀር አሳማኝ ካልሆነ ምክንያቱ በጭራሽ አይናገርምና ና ያንን መልስ እስኪናገር እጠብቃለሁ። ግን ልጅቷ ነገራቸዋለሁ ትናንትና መቶ ፐርሰንት ልሰድባት ላንቋሸሻት፣ ዝቅ ላደርጋት ወይ ደግሞ ያልሆነ ቃላት ልወረውርባት ልናደድባት አልችልም። ለምን የራሷ እውነት አላት። በእርግጥ ስላለቀሰች ትክክል ነገር ትናገራለች ወይ ደግሞ ትክክለኛ ሰው ናት ብዬ ልናገር አልችልም፣ ግን የራሷ ሕመም አላት የራሷ ቁስል አላትና ምንም ነገር ቢሆን አይዞች በቃ እንበላት። በአጭሩ ተውት በቃ ያለፈው ነገር አልፏል። አብርሽና ሩታ መቼም አይለያዩ። ምክንያቱም ፈጣሪ ነው ያገናኛቸው፣ እሱ ነው ያጣመራቸው እና ከትዳርም አልፎ እንደምታያቸው የልጅ እናትና አባት ሊሆኑ በጣም ወራቶችን እየጠበቁ ቀናቶችን እየቆጠሩ ይገኛሉ። ና እነዚህ ልጆች ሰላም ሆኖ መኖር አለባቸው። እቺ ልጅ እንግዲህ ተጎዳው ብላ መጣለች። አብርሽ ቃል ገብቶልኛል ኢቨን እዛ ዩኒቨርሲቲ ቆይቼ መጥቼ አግኝቾ ነበረ። አዲስ አበባ አግኝቸው። እንግዲህ አዲስ አበባ የሄደው መቼ ነው? ከሩታ ጋ ፍቅር ከጀመሩ በኋላ ነው በደንብ የጀመሩት። ብቻ ሲጀመር አዲስ አበባ ከመጡ በኋላ ነው። ያን ያህል ቡታጅራ የነበሩ ጊዜ ያው ብቻ እንዴት ነው፣ አዲስ አበባ እየመጡ ነው በደንብ በፍቅራቸው ሁሉ የጨመረውና ያን የመጠቻ አግኝቼው ነበር። ቃል ገብቶልኝ ነበረ ነጽዬ አንቺን ነው ማገባው ብሎ ቃል ገብቶልኝ አሳምኖ የነበረ ብላለችና ና የእሷ ትልቁ ችግሯ እንግዲህ አንደኛ ያን ሁሉ ጊዜ ተኝታ መክረሟ ነው፣ ጠፍታ ጠፍታ ጠፍታ መቆየቷ ነው። ሁለተኛ ነገር ደግሞ ዛሬ ላይ እሱ የተስተካከለ ህይወት ላይ ነው ያለው። በእርግጥ አንዳንዴ ሁላችሁ የእውነት ይዛችሁ ስትቆዩ ሰው እንዲሰማችሁ ትፈልጋላችሁ። ለሆነ ሰው መተንፈስ ትፈልጋላችሁ። ለሆነ ሰው ማውጣት ትፈልጋላችሁ። አንድ ሰው ቃል ገብቶላችሁ ትቷችሁ ሄዷል። ትቷችሁ ሄዶ በቃ ያ ነገር ሳይቋጭ እዛው ላይ እንደቆየ ፖዝ እንደሆነ ቆይቶ ሌላ ሰው ወይ እሷውን ነጺ ሌላ ህይወት ጀምራ አብረሽ እዛው ያለበት ቦታ ላይ ተቃይሮ ቢሆን እስኪ ያስቡት ሳሉት ና ምን አይነት ነገር ሊፈጠር እንደሚችል ና ያ ሰው ትክክለኛ በቃ ጥሩ ህይወት እየኖረ ስታዩት በጣም ይሰማቸዋል እንደ ሰው በጣም ይከፋችኋል። እና እች ልጅ እንግዲህ እውነቱን ይሆን ውሸቱን ይሆን እኔ እውነት እንዳላት እረዳለሁ፣ ግን ከአብርሽ ጋር ያልተነጋገሩት ያልተረዳዱት ነገር የተላለፉት ነገር አለ በመሀል ሁለታቸው ውስጥ ያለ ነገር። እሱም የራሱ እውነት አለው ብዬ አምናለሁ፣ እሷም የራሷ እውነት አላት ብዬ አምናለሁ ግን አብዛኞቻችሁ ደመን ባልቅሽ በጣም እየሰደባችኋት እያንቋሸሻችኋት ነው የምትገኙት። ና ነገ በኔ በሉ። ዛሬ ላይ በዚች ሴት እየቀለዳችሁ እያሾፋችሁ የምትሄዱ ሰዎች ነገ እናንተ ሕይወት ላይ ትደርስ ምን ያህል ህመሙን ቁስሉን እንዴት እንደምታውቁት ትለዩታላችሁ። ግን አያድርስባችሁ። በቃ ቃል ከባድ ነገር ነው። ና ብቻ ግን የሆነ ያልቋጩት ነገር እንዳለ ነው የሚሰማኝ። ያለ ምክንያት እንዲመጣው ታወራለች ብዬ አላስብም። ግን ደግሞ ሙሉ በሙሉ አምናታለሁ ማለት አይደለም። ምናልባትም ውሸት ሊሆን ይችላል፣ ወይ ሰውን ልኳት ሊሆን ይችላል፣ ወይ ደግሞ ምናልባት ቆጭቷት ያ ነገር አብርሽ እዛ ጋ ዘግቶ ጨርሶ ተለያይተው ቆይተው እሷ እንደ አዲስ የፈጠረችው ርዕስ ታሪክ ሊሆን ይችላል። ፎቶ አለኝ ቪዲዮ አለኝ ፎቶ አለኝ ቪዲዮ አለኝ ትላለች። ቢኖርሽስ እንዴ ሊኖርሽ ይችላል እኮ አብራችሁ ተኝታችሁም ሊኖር ይችላል ለምን፣ ፍቅረኛሽ ነበራ በሰዓቱ። በዛ ሰዓት እኮ ብዙ ታሪክ ትሰራላችሁ፣ ብዙ ነገሮችን እኮ አርጋችሁ ታልፋላችሁ፣ አይደለም ፍቅረኛሽ ነበራ ማለት ነው። ግን ያ ፎቶ ያ ቪዲዮ ቢወጣ ባይወጣ ትርጉሙ ምንድን ነው? ጥቅሙ ምንድን ነው? ለአንቺ የሚጠቅምሽ ነገር የለም። በአጭሩ ለነግራችሁ የምችለው እና ለተመልካች መልእክት ማስተላልፈው ቆይ በኋላ ላይ ነው። ግን ለአብርሽ መልእክት ማስተላልፈው አንደኛ ወጦ መልስ መስጠት አለበት። ሁለተኛ ነገር ደግሞ ቁጭ ብሎ ከካሜራ ጀርባ የሚሆን በእርግጥ ገና ሚዲያ ላይ ወጧል ሁሉ የሚያወቀው ነገር ነውና አስፈላጊ ነው ብሎ ካሰበ እች ልጅ ማናገር አለበት ብዬ ነው ማስበው። በቃ ምናለው ለተመልካችም ማሳመኛ መስጠት አለበት፣ ስሙን ማጥራት አለበት። ሁለተኛ ነገር ደግሞ ለልጅቷ ምናልባት ሰውም በመሀላቸው ገብቶ የሆነ ያልሆነ ነገር ተናግሮ እንዲራራቁ አድርጎ ሊሆን ይችላል። አብርሽ ዝም ብሎ ትቷት የሄደበት ምክንያት ሊኖረው ይችላል። የሆነ ሰው ከመሀላቸው ገብቶ ሊሆን ይችላል እና በሰዓቱ ያ ነገር ተፈጥሮ ሊሆን ይችላል። ግን ያ ያለፈ ታሪክ ነው። በአጭሩ እማይመለስ ነው። በቃ ያለፈ ማለት የዱሮ የቀረ ማለት ልናገኘው ማንችለው ልንይዘው የማንችለው ድጋሚ ልንኖረው የማንችለው ነገር ነው፣ አይደል ያለፈ ነገር ነውና አብርሽ መልስ ወጥተህ ብትሰጣት የተሻለ ነው ብዬ አስባለሁ። ምናልባት በሰዓቱ የነበረው ነገር ስትለያዩ የነበረውን ነገር እንግዲህ አስታውሰህ ያለውን ነገር ብታስረዳት እና የራስን ህይወት ደስተኛ ህይወት እየመሰረትክ እየኖርክ እንደሆነ ጎድታት ከሆነም ይቅርታ ጠይቀሃት። ሳታቅም ሊሆን ይችላል አውቀህም ሊሆን ይችላል። በሰዓቱ ያናደደ ነገር ሊኖር ይችላል። ብቻ ያንተ እውነት እንዳለህ መቶ ፐርሰንት እርግጠኛ ነኝ። እሷ እንዲያወራች ያንተ የራስህ ትክክለኛና እውነተኛ እውነት በቃ እንዳለህ ምክንያት እንዳለ እረዳለሁ እና እንደዛም ካልሆነ እሷ ያለችው ሙሉ በሙሉ ትክክል ሆኖ አንተ ጎድታት ከሆነ ግን በጣም በጣም ትልቅ ኃጢአት ነው ያለብህ። በቃ ይህንን ነው ልል የምችለው። ለምን ሴት ልጅ በዚህ ልክ ማልቀስ የለባትም። አንድ ሰው ምርር ብሎ ካለቀሰባችሁ ህይወታችሁ ሁሉ የሰመር አይሆንም። የሆነ ሰዓት ላይ ትወድቃላችሁ፣ የሆነ ሰዓት ላይ ትሰበራላችሁ፣ የሆነ ሰዓት ላይ ታጣላችሁ፣ የሆነ ሰዓት ላይ ትታመማላችሁ። በጣም ከባድ ነው ሰውን ማስለቀስ። የሰውን ሐቅ ያለ በቃ ያለ ፍላጎታቸው መውሰድ፣ ቃል መብላት፣ ቃል ማጠፍ በጣም ከባድ ነገር ነው። ይሄ ከአንተ አይጠበቅም አብርሽ። እንደማታደርገው ሀምሳ ፐርሰንት ሰማንያ ፐርሰንት ተማመንባሃለሁ አብርሽ። በዚህ ልክ እያስለቀስካት ጎድታ ትታት እንደማትመጣ በደንብ በደንብ እገምታለሁኝ። ግን ደግሞ ምናልባት ሰውነህና ተሳስተ ሊሆን ስለሚችል እች ልጅ የሆነ ቃል ገብተህላት ትተሃት ሊሆን ይችላል፣ ወይም ደግሞ የተለያየበት ምክንያት የራስን ሊኖር ይችላል። እና እውነታውን ግን ወጣ ማስረዳት አለብህ፣ ለእሷን መናገር አለብህ። ምክንያቱም እች ልጅ በዚህ ከቀጠለች እግዚአብሔርን ነው የምላችሁ፣ የምር በጣም ምርር ብላ እያለቀሰች ነው። አንዳንዶቹም እያስፈራሯት ነው ያሉት አንዳንዴ ለጥሩ ነገር መስለው ምናምን ግን ተንኮል የሚሰሩ ሰዎች አሉ። አውቀው እያስፈራሯት ከባድ ነገር እንድታደርግ ወይም ደግሞ ከአብርሽ ጋ ያለውን ነገር እውነት ወጣ እንድታወራ ገፋፍተዋት ሊሆን ይችላል እና እችን ልጅ አብርሽ ቀርበ እውነታውን ማስረዳት አለብን ብዬ ነው ማስበው። እንግዲህ ወይ እሱ አዲስ አበባ መሄድ አለበት እሷም አዲስ አበባ መሄድ አለበት፣ ወይ ደግሞ ቡታጅራ ከአብርሽ ጋር መገናኘት አለባቸው እያሉ ነው የሚገኙት። በእርግጥ ግን አሁን ላይ ጊዜውና ሰዓቱ ቦታው ነው ብዬ አላስብም። ሩታ አለች፣ እዚህ ጋር ለሩታ ማሰብ መጨነቅ አለብን። ግን አብርሽ የሚያደርገውን ነገር ማድረግ አለበት በጊዜ ይሄ ነገር እየገፋ ስር እየሰደደ አስቸጋሪ ሁኔታ ላይ እንዳይሆን፣ እች ልጅም ራሷን ለመጉዳት እንዳትሞክር በጣም እንበዋ። የሆነ ሁኔታዋ በጣም በቃ ተስፋ የቆረጠች አይነት ነገር ነው። በቃ በቤተሰብም ከጓደኛም፣ ከሰውም ከምንም ርቃ ነው የምትኖረው፣ ና በጣም አስቸጋሪ ሁኔታ ላይ ነው ያለችው። ይሄ ነገር ደግሞ በሕይወቷ ላይ ከባድን ውሳኔ ወስና በኋላ ሁላችንም እንዳንጸጸት እላለሁ። አብርሽ፣ ይህን ነው ለአንተ መልእክትም አስተላልፈው። ሩታ ደግሞ ማንም መጣ ሄደም ቀረም፣ ከአንቺ ማንም ሊጠጋ ማንም ሊደርስ አንችን መሆን ማንም የሚችል ሰው ስለሌለ ተረጋግተሽ ሕይወትሽን እንድትኖሪ እንዳትበሳጭ፣ ሁለት ነፍስ ነው ያለሽ፣ አደራ ለማለት እወዳለሁ። ያለፈ ታሪክ ነው ይሄ። ዛሬ የመጣ አይደለም ወይም ደግሞ ከአንቺ በኋላ የሆነ ነገር አይደለም። ከአንቺ በፊት ለሆነ ነገር ምንም አይነት ነገር ግድ እንዳይሰጥሽ የፈለገ ፎቶም የፈለገ ቪዲዮም ቢወጣ ከአንቺ በፊት የሆነ ነገር ነው እና አደራ አብርሽ ጋር በዚህ ምክንያት ሌላ ክርክር ውስጥ፣ ሌላ ጭቅጭቅ ውስጥ፣ ሌላ ጥል ውስጥ፣ ሌላ ፀብ ውስጥ እንዳትገቡ አደራ ብዬ መልእክቴን አስተላልፋለሁ። ለተመልካች ደግሞ ላስተላልፍ የምችለው ነገር እኔ እንደ ሰው ነው የማወራው። ነገ የሆነ አንድ ሰው አጠፋ ብሎ የሆነ ሰው ሚዲያ ላይ ሲመጣ አንተ ብስብስ፣ አንቺ ብስብስ፣ አንተ እንደዚህ ያርግሽ፣ አንቺ እንደዚህ ያርገ ብዬ ሰውን ልወቅስ አልችልም እኔ አንደርስታንድ ማድረግ ምፈልግ ሰው ነኝ። ለምን እኔ ዛሬ አንድ ሴት ልጅ አልቅሳ ደብን ባይ እያለቀሰች አይኗ ቀልቶ ሰው አጣው ሰው ቸገረኝ ሰው ራበኝ ታምም ያለው ተጎድቻለሁ፣ በዚህ ልክ ተበድ ተበድያለሁ ግፍ ተሰርቶብኛል ብላ መጣ ስትናገር፣ አላሾፍባትም፣ አልስቅባትም። በተአምር ላደረገው አልችልም፣ ይሄ የኔ ስብና ህሊና አይፈቅድልኝም። እና ምንድ ነው ልላችሁ የምችለው እች ልጅ እንዳትጎዳ ቢያንስ ማለት ነው። አብርሽ ምንም ነገር ከአብርሽ ጋር ምንም ነገር ላይኖራቸው ይችላል። ከዚህ በኋላ ምንም የቀረ ነገር የለም፣ ያለፈ ታሪኳ ነው። ግን አይዞሽ፣ በርቺ። በቃ አብርሽ የራሱን ህይወት ጀምሯል። ተዩና እሱን አንቺ በቃ የራሽን ህይወት ጀምሪ። ያፈቀረ ሁሉ እኮ አብሮ አይኖርም፣ አይሞሸርም። እና አንዳንዴ ፍቅር አግኝቶ ማጣትም አለ ተፋቅሮ የሚለያዩ ብዙ ሰዎች አሉ፣ እና እኛ እንረዳሻለን። በራስሽ ቻናል ዩትዩብ ከፍተሻል። በራስሽ ስሪ፣ የራስሽን ህይወት ኑሪ፣ የራስሽን አዲስ ምዕራፍ ጀምሪ እና አብርሽ ጋ ያለው ነገር እውነታ ሊኖርሽ ይችላል ተረድተንሻል፣ ግን በቃ አታልቅሽ ራሽን አትጉጅ ብለን ልናበረታታት ሲገባ አንቺ ባለጌ አንቺ እንደዚህ ነሽ፣ ውሸታም ነሽ፣ አስመሳይ ነሽ ምናምን ብለን፣ አንዳንዴ የሰው መጥፎ ንግግር ሰዎች ወዳልተፈለገ ውሳኔ ወስነው በቃ ህይወታቸውን እስከ ማጥፋት ይደርሳሉ እና እባካችሁ እች ልጅ በዚህ ልክ አንጉዳት፣ በዚህ ልክ አንስበራት። የራሷ የተጎዳችበት ብዙ ምክንያቶች አሏት። በጣም ታሳዝናለች። ያው ቁንጅናዋን እዩት እንዴት እንደሆነች ዛሬ ላይ ስብር ብላለች። የእውነት ይሄ ነው የምላችሁና፣ እንረዳት። በአጭሩ በቃ ምንም ነገር ባናደርግባት እንኳን ባናደርግላት፣ አናሹፍባት። ይሄ ነው መልእክቴ። አመሰግናለሁ። ሰላም ደሩ